አሰላሙ አሌይኩም ወረመቱላ ወበረካቱሁ። ሰላም ቤተሰቦች እንዴ እናችሁ? ከኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዙ አዱ። ዩቱብ ነኝ ብለዝ ቻናል አዲስ የሆናችሁ ቻናሌን ሰብስክራይብ እያረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃ ለሁኝ ገና ዩቱብ ጀማሪ ነው እና የጅብስም ስራ ምን ይመስላል ወይም ደግሞ ተሰርቶ ያለቀውን ሊያሳያችሁ ነው ያለሁት እና በጣም ነው የሚያምረው። ጽድስ ተደርጎ ነው የተሰራው። ከምላችሁ በላይ በጣም ነው የሚያምረው። ቻኩ ማነው? ቻኩ የኮርኒሱ አሰራር የቤቱ ቅርጽ ምናምን በጣም ነው የሚያምረው። እንዲሁም በየክላስ እየሄድን አሳያችኋለሁኝ። እሺ መኝታ ክላስ ናት፣ መኝታ ክላስ ናት። በጣም ነው የምታምረው ዲዛይኗም እንደምታዋት ናት። ጸደት ያለች ናት። አየር ማስገቢያ ያው ብርሃን እንዲያስገባ መስኮት አላት። በዛ በኩል ብቻኩም እንደምት በጣም ነው የሚያምረው። እዚች ጋር ሸዋር ቤት ትገኛለች። እዛው መኝታ ክላት ሸዋር ቤት እና ሽንት ቤት አላት። እንደምታያት ሸዋርና ሽንት ቤት አለው። በጣም ነው ግድግዳው የሚያምረው ማለት ነው። እና በተለይ ደግሞ በተለይ የቻኮ አሰራር ጽድት ማለት አለበት፣ ከቀለሙ በፊት ማለት ነው። ያው ከቀለም በፊት ያለውን አላሳየኋችሁም፣ አዲስ ጀማር ነኝ እንዳልኳችሁ። እና ሸዋር ቤቷ ውስጥ መግቢያ አላት ወደ ውስጥ ሽንቁር ነገር ያ ካላይ ክድን ድር ነው። አደጋ ቢፈጠር ማብሪያ ቢበላሽ ስንጥቅ ደግሞ በጣም ቢሰነጠቅ፣ አንዳንድ እንትኖች በጣም ቢሰነጠቁ በዛ ውስጥ ገብቶ ማከም ነው እና በጣም ነው የሚያምሩት። ሳሎን እንደዚህ ኮሪደር ነው። ይሄ ከዚህ ጋር እዚህ ጋር አካባቢ ላይ እዚህ በር ይገጠምለታል። ውጭ በረንዳው ይሄንን ይመስላል። በረንዳውም በጣም ነው የሚያምረው ማለት ነው። እና ሳሎኑ ስንገባ ሳሎኑ ይሄን ይመስላል። ሳሎኑ ይሄን ይመስላል። በጣም ነው የሚያምረው። እና እንደዚች ደት ያለ ተቀባይ ቀለል ያለ ዲዛይን ስትመርጡ ለናንተ ነው ጥሩ። ለባለሙያ ብቻ ሳይሆን ለናንተ ነው ጥሩ። ምክንያቱም ምንድነው ቀለል ያለ ዲዛይን ሁሌ አያስጠላችሁም። አሪፍ ዲዛይን ነው። ቀለም፣ በቃ ቀለም፣ ቀለል ያለ ቀለም ስትመርጣላችሁ እና ይሄ ዲዛይን ሁሌ ከናንተ ጋር አብሯችሁ የሚቆይ ዲዛይን ነው ማለት ነው። በቃ የመጋረጃ ፍሬሙ ተመልከቱት፣ ወደ ውስጥ ነው የሚገባው። ምክንያቱም መጋረጃ ሲሰቀል አይሰቀልም በምን እንደተንጠለጠለ አያስታውቅም ማለት ነው። እንደ ተዘርጎ ታሳቢነት ተደርጎ ነው መሰራት ያለበት። ሲሰራ መጋረጃ ፍሬም በጣም ወሳኝ ወሳኝ ወሳኝ ነው። የቤቱን ውበት የሚያነሳው የሚገለው መጋረጃ ፍሬም ነው። ሁሉም በየክላሱ አሁን መጋረጃ ፍሬም አለው ማለት ነው። መጋረጃ ፍሬም ይባላል እና እዚች ጋር ቢቢሲ ናት። የምን ቢቢሲ ነው ብትልኝ፣ የውስጥ ከውጭ ከፎቁ ላይ ወደ ታች ፎቁ ላይ ሁለት ክላስ አለው ከፎቅ ወደ ታች የሚወጣና ቢቢሲውን በቢም መልኩ ከፍለነዋል። አሁን አያስታወቅም አለ ቢቢሲው እና ይችንን ዲዛይን እንደምታወት ናት። ይሄም እንደዚሁ መግቢያ አለው እና እንደምታወት ነው። አዲስ ጀማሪ ነኝ። ለዚህ እንትን ለዚህ ቻናል ሰብስክራይብ እያረጋችሁ በጣም ነው መወዳችሁ። በጣም አድርጌ ነው የማመሰግናችሁ። እና መጨረሻ ያለችው ክላስ እችን ትባላል ወይም ሳሎናት፣ አነስ ያለ ሳሎና የሴት ሳሎን እንግዳ እንዲሁም እንግዳ ማረፊያ መሆን የምትችል ናት። ወይም ደግሞ ልጆች ክላስ እንደዚህ መጋረጃ ፍሬም ተመለከቱት። እዚህ ጋር በጣም ነው የሚያምረው። ባይዘ መጋረጃ ፍሬም ያሳምረዋል፣ ቤትን ያሳምራልም። ልክ በዙ ልክ ደግሞ ሊገለው ይችላል። ባይዘ በጣም ነው የሚያሳምረው ከምላችሁ በላይ ማለት ነው። አይኗም እንደምታወቅ ናት። ገና እየደረቀ ነው ይሄ ጥቁሩ፣ ጥቁሩ ገና እየደረቀ ነው።